በጎንደር በርከት ያሉ ስፍራዎች ጠንከር ያለ ውጊያ እየተደረገ ነው። መከላከያ ሰራዊቱ ሰራዊት በጎንደር አራት ስፍራዎች ላይ ድንገተኛ ዘመቻ ማድረጉን ይፋ አድርጓል። ኮሎኔሉ በበኩላቸው በአጭር ጊዜ ዘመቻውን እናጠናቅቃለን የሚል አስተያየት ሰጠዋል። እናሰማችኋለን የትግራይ ጀኔራሎች በመቀሌ ስብሰባ እያደረጉ መሆኑ ተሰማም። ጀነራል ዮሐንስ ጆን መዲን እየመሩት እንዳለም ታውቋል። ጌታቸው ረዳ የሰበሰቧቸው ወጣቶች በበኩላቸው ጌታቸው ረዳ እርምጃ ውሰድ፣ ካልሆነ በራሳችን መንገድን ይሄዳለን በማለት ቁጣቸውን አሰምተዋል። ዝርዝሩን አዘጋጅተናል። ከሽመልስ አብዲሳ ቢሮ የተላለፈው ትዕዛዝ አልተፈጸመም ያሉ ሰራተኞች አድማ መቱ። በርካታ የሸገር ሲቲ መምህራን አድማ እንደመቱ የተሰማ ሲሆን በቀጣይ ሶስት ቀናት ጥያቄያችን ካልተመለሰ ወደ ኦሮሚያ ክልል ፕሬዚዳንት ቢሮ እናመራለን ሲሉ ተደምጠዋል። ይህንንም ይዘናል። የወርቅ ቅርምቱ ባለስልጣናትን አጣብቂኝ ውስጥ ከቷል። የደቡብ ኢትዮጵያ የወርቅ ቅርምት በባለስልጣናትና በባለ ሀብቶች መካከል ከባድ ውዝግብ መፍጠሩ ተሰምቷል። በጉዳዩ ላይ አንድ የምርመራ ዘገባ መውጣቱን ተከትሎ ጉዳዩ ውጥረት ፈጥሯል። ይህ አንድ አፍታ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይርሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ላሁን የተደመጡና የተመራረጡ ትኩረት የሚስቡ ሰበር መረጃዎችን አጠናክረን መጠናል። እንደተለመደው እስከ መረጃችን ፍጻሜ ድረስ አብራችሁን ዘልቀው ዘንድ ግብዣችን ነው። ከሽመልስ አብዲሳ ቢሮ የተላለፈው ትዕዛዝ አልተፈጸመም ያሉ ሰራተኞች አድማ መቱ። በርካታ የሸገር ሲቲ መምህራን አድማ እንደመቱ የተሰማ ሲሆን በቀጣይ ሶስት ቀናት ጥያቄያችን ካልተመለሰ ወደ ኦሮሚያ ክልል ፕሬዚዳንት ቢሮ እናመራለን ሲሉ ተደምጠዋል። በኦሮሚያ ክልል በሸገር ከተማ አስተዳደር ስር በሚገኙ በርካታ ትምህርት ቤቶች የሚያስተምሩ መምህራን አድማ መምታታቸውን የአሜሪካ ድምፅ ዘግቧል። መምህራኑ የስራ አድማ የመቱት ካለፈው ረቡዕ አንስቶ መሆኑን መምህራንና የተማሪ ወላጆች አረጋግጠዋል። ለመምህራኑ ለስራ ማቆም አድማ መነሻ የሆነው ጥያቄዎቻችን ምላሽ አለማግኘታቸውና ጥቅማችንን የሚጎዳ አሰራር መጀመሩ ነው ብለዋል። አድማው ከአንደኛ እስከ ሁለተኛ ደረጃ እንዲሁም መሰናደው ድረስ ባሉ በርካታ ትምህርት ቤቶች ውስጥ የመማር ማስተማር ሂደቱ እንዲቋረጥና እንዲስተጓጓ ጎል ማድረጉንም ገልጸዋል። ከሸገር ከተማ አስተዳደር 12 ክፍለ ከተማ ውስጥ ገላን፣ ፉሪ፣ ሰበታና ለገጣፎ ለገዳዴ በርካታ መምህራን የስራ ማቆም አድማ ያደረጉባቸው ክፍለ ከተማ ሲሆኑ አድማው በከፊል የሚካሄድባቸው ክፍለ ከተማ መኖራቸውን ዘገባው ጠቅሷል። የስራ ማቆም አድማው ለሶስት ቀናት እንደሚቆይ መምህራን የገለጹ ሲሆን በእነዚህ ቀናት ውስጥ ምላሽ ካላገኙ ወደ ሽመልስ አብዲሳ ቢሮ እንደሚያቀኑ አሳስበዋል። መምህራኑ ጥያቄያቸው ባስቀመጡት ቀን ካልተመለሰም አቤቱታቸውን በጋራ ለማሰማት ቦሌ ወደሚገኘው የሽመልስ አብዲሳ ቢሮ ለማቅናት እንደሚገደዱ ገልጸዋል። የመምህራኑ ጥያቄ ጥቅማ ጥቅም መብታችን አልተከበረም የሚል ሲሆን በኑሮ ውድነት ጫና ለከፍተኛ ችግር መጋለጣቸውን ተናግረዋል። መምህራን እንደ ትራንስፖርት ያሉ ጥቅማ ጥቅሞችን አልተከበሩም ያሉ ሲሆን መሬት ለመምህራን ይሰጣል ተብሎ የውሃ ሽታ ሆኖ ቀርቶብናል ብለዋል። አድማ የመቱት መምህራን በተደጋጋሚ ላቀረቡት ጥያቄ ማስጠንቀቂያ እንደሚሰጣቸው የገለጹ ሲሆን በመኖርና ባለመኖሩ አጣብቂኝ ውስጥ ስለሆነ ምንም የሚያስፈራን ነገር የለም ብለዋል። ችግራቸውን በምሬት ያሰሙት መምህራኑ አድማ ለመምታት የተገደዱት በተደጋጋሚ ጥያቄያቸውን ሲያቀርቡ የተሰጣቸው ምላሽ ማስፈራሪያ መሆኑን ተከትሎ ነው ብለዋል። በጎንደር በርከት ያሉ ስፍራዎች ጠንከር ያለ ውጊያ እየተደረገ ነው። መከላከያ ሰራዊት በጎንደር አራት ስፍራዎች ላይ ድንገተኛ ዘመቻ ማድረጉን ይፋ አድርጓል። ኮሎኔሉ በበኩላቸው በአጭር ጊዜ ዘመቻውን እናጠናቅቃለን የሚል አስተያየት ሰጥተዋል። የአማራ ክልል አሁንም ደም አፋሳሽ ግጭትን ማስተናገዱን ቀጥሏል። ካለፈው ወራት ጋር ሲነጻጸር በክልሉ ያለው ውጊያ በመጠኑ ቢቀንስም አሁንም ግን እንደ ጎንደርና ጎጃም ባሉ አንዳንድ ስፍራዎች ጥቃቶችና ውጊያዎች እንደቀጠሉ ናቸው። የመከላከያ ሰራዊት ዛሬ አሰራጫቸው መረጃዎችም ይህንኑ ያመለክታሉ። ሰራዊቱ ባሰራጨው መረጃ በጎንደር አራት ስፍራዎች ላይ ድንገተኛ ዘመቻ ማድረጉን ይገልጻል። ኦፕሬሽኑ የተደረገው በማዕከላዊ ጎንደር ዞን በደንቢያ አይምባና ጭልጋ አካባቢዎች እንደሆነ የሚጠቅሰው መረጃው የአካባቢው የፋኖ መሪዎችን ጭምረ እንደገደለ ይጥቅሳል። ከዚህ በተጨማሪም ተተኳሽና መሳሪያዎችንም እንደማረከ ጠቅሷል። በተመሳሳይ ሰራዊቱ በታች ጋይንት ላይ ጋይንት፣ ስማዳ፣ ሰዴ፣ ሙጃና ሌሎች ቀጠናዎችን በመሸፈን ታጣቂዎችን መግቢያና መውጫ አሳጣኋቸው ይላል። የፋኖ ታጣቂዎች መሳሪያቸውን በመደበቅ አርሶ አደር መስለው ለማምለጥ ሞክረዋል የሚለው የሰራዊቱ መረጃም ውጤታማ ዘመቻ አደረኩ ሲልም ይገልጻል። የክፍለ ጦሩ ምክትል አዛዥ ሌትናል ኮሎኔል ኢርጋራያም በየመንደሩ የተደበቀውን እየለየን መንጥረን በማውጣት የማጽዳት ስራችንን በተከታታይነት በመቀጠል በአጭር ጊዜ እናጠናቀቃለን ሲሉ ገልጸዋል። በተጋነኑ የድል ዜናዎች የታጀበው የአማራ ክልሉ ጦርነት በእንዲሁ መልኩ ሲቀጥል ሁለቱም ተፋላሚ ድል ቀናን፣ እያሸነፍን ነው የሚል ፕሮፓጋንዳዎችን ማሰራጨታቸውን እንደቀጠሉ ናቸው። በዚህ መሃል ታዲያ በሁለቱም ኃይሎች እየሞተ ያለው ሰፊው የክልሉ ሕዝብ ዛሬም በአስከፊ ሰቆቋ ውስጥ ይገኛል። የትግራይ ጀነራሎች በመቀሌ ስብሰባ እያደረጉ መሆኑ ተሰማም። ጀነራል ዮሐንስ ጆን መዲድ እየመሩት እንዳለ ታውቋል። ጌታቸው ረዳ የሰበሰቧቸው ወጣቶች በበኩላቸው ጌታቸው ረዳ እርምጃ ውሰድ ካልሆነ በራሳችን መንገድ እንሄዳለን በማለት ቁጣቸውን አሰምተዋል። መቀሌ ውጥረቱ አይሏል። ነገሮች ወደ ጦር መማዘዙ እያመሩ ያለ ይመስላል። ትግራይ ጀነራሎች በመቀሌ አስቸኳይ ስብሰባ እያደረጉ ነው። ስብሰባውን ጀነራል ዮሐንስ እየመሩ ሲሆን የጌታቸው አስተዳደር ማፍረስ ላይ ትኩረት ያደረገው ውይይት እንደሆነ ከመቀሌ የወጡ መረጃዎች ተጠቁመዋል። ጌታቸው በበኩላቸው ህዋትን በቃን ብለው ሲሉ ተደምጠዋል። ፕሬዚዳንት ጌታቸው ረዳ ከመቀሌ ሰባት ክፍለ ከተሞች ከተወጣጡ ወጣቶች በጽህፈት ቤታቸው የተወያዩ ሲሆን ለተነሱላቸው ጥያቄዎች መልስና ማብራሪያ ሰጥተዋል። ወጣቶቹ በመድረኩ ባቀረቡት አስተያየትና አካሄድ የደብረ ጽዮኑ ህዋት እኔ ባልቀደስኩት ማድ ለመብላት እጅ መስደድ አይታሰብም በሚል አካሄድ ተጠምደዋል ሲሉ ተችተዋል። እኔ ብቻ ነው የፈላጭ ቆራጭ የሚል ፈሊጥ ያለበት ወቅቱን የማይዋጅ ኋላ ቀር ሲሉ በስሜት የተናገሩት ወጣቶቹ የደብረ ጽዮኑን ህዋት የጠቅላይነት መንገድና አካሄድን አይሰራም ብለዋል። ጊዜው አስተዳደሩ ፕሬዚዳንት ጸረ ለውጥ ሲሉ በፈረጁት የደብረ ጽዮኑ ህዋት ላይ እርምጃ ባለም ወሰዱ አምረረው የነቀፉት ወጣቶቹ ፕሬዚዳንት ጌታቸው ረዳ እርምጃ ውሰድ ካልሆነ በራሳችን መንገድ እንሄዳለን በማለት ቁጣቸውን አሰምተዋል። መንግስት መንግስትን በመሆን የለውጥ ጥያቄያችን ይመለስ እኛ ወጣቶች ትዕግስታችን ተሟጧል ሲሉም ገልጸዋል። ህወት የአስተማማኝ ሰላም ባለቤት እንዲሆን በምርጫ የሰየመው መንግስት ሊኖር ይገባል ሲሉ ምላሽ የሰጡት ፕሬዚዳንት አቶ ጌታቸው ረዳ ይህንን እውን እንዲሆን ከስሜት የጸዳ ትግል አካሄድ ከወጣቱ ይጠበቃል ብለዋል። ህወት ጠላት ነው የሚል ነገር ስህተት እንደሆነ የገለ የገለጹት ፕሬዚዳንት ጌታቸው ረዳም ፓርቲው እንዲድን ከተፈለገ እንደ አዲስ አሳታፊ ጉባኤ ማካሄድ ይጠበቅበታል የሚል ምክር ሀሳብም አቅርበዋል። በትግራይ ያለው ችግር በህዋት ብቻ ይፈታል ማለት ስህተት ነው። ስለሆነም ላሉት ዘርፈ ብዙ ችግሮች አሳታፊ፣ ሁሉን አቀፍ ፖለቲካ ዋነኛ ተመራጭ መንገድ ነው ሲሉም አክለዋል። የደቡብ ኢትዮጵያ የወርቅ ቅርምት ባለስልጣናትን አጣብቂኝ ውስጥ ከቷል። የደቡብ ኢትዮጵያ የወርቅ ቅርምት በባለስልጣናትና በባለ ሀብቶች መካከል ከባድ ውዝግብ መፍጠሩ ተሰምቷል። የባለስልጣናቱና የባለ ሀብቶች የወርቅ ቅርምት በምርመራ ዘገባ ከተጋለጠ በኋላ የበርካታ ወርቅ አውጪዎች ፍቃድ ተሰርዟል። ባለስልጣናት የተጋለጡበት የምርመራ ዘገባ ከተሰራጨ በኋላ የተላለፈው የወርቅ አውጪዎች ፍቃድ መሰረዙ በራሱ ሌላ ውዝግብ ፈጥሯል። አነጋጋሪው የደቡብ ኢትዮጵያ ክልል የማዕድን ምዝበራና የአሰራር ጥሰት መለከተ የመንግስት ሚዲያ የሆነው ፋና ቴሌቪዥን ከተሰራጨ በኋላ ውዝግቡ ጥፏል። ባለስልጣናት እጃቸው አለበት በተባለው ወርቅ ቅርምት አደባባይ እንዳይወጣ ከፍተኛ ርብርብ ሲደረግ የነበረ ቢሆንም ዘገባው ተሰራጭቷል። ፋና ቴሌቪዥን የወርቅ ቅርምቱን የምርመራ ዘገባውን አጠናቆ ለማሰራጨት ማስታወቂያ ካስተላለፈ በኋላ እንዳይተላለፍ ባለስልጣናት የፍርድ ቤት እግድ አውጥተዋል። ይሁን እንጂ ፍርድ ቤቱ የባለስልጣኑን እግድ ማንሳቱን ተከትሎ የምርመራ ዘገባው ተሰራጭቶ በርካታ ባለስልጣናት በአደባባይ ጉዳያቸው ተገልጿል። የምርመራ ዘገባው መሰራጨት እስከ አምስት የሚደርሱ ከፍተኛ ባለስልጣናትና ባለሀብቶች በወርቅ ቅርምቱ እጃቸው እንዳለበት ተመላክቷል። ባለስልጣናቱ ጉዳዩ በአደባባይ ከተነገረ በኋላ ከፍተኛ ትርምስ ውስጥ ገብተው ቀደም ሲል ፍቃድ የተሰጣቸው ወርቅ አውጪዎች ፍቃድ መሰረዛቸው ተሰምቷል። ባለስልጣናት እጃቸው አለበት ተብሎ በመንግስት ሚዲያ ዘገባ ከተሰራጨ በኋላ በርካታ ወርቅ አውጪዎች ችግር ተጥሎባቸዋል። ደቡብ ኢትዮጵያ ሁላ ላይ በአራት ክልሎች የተከፋፈለ ቢሆንም የወርቅ ቅርምት ሰንሰለቱ ቀድሞ በተዘረጋው መረብ የቀጠለ ስለመሆኑ የአካባቢው ተወላጆች በተደጋጋሚ በማህበራዊ ሚዲያ ሲገልጹ ነበር። የፋና ምርመራ ዘገባ ከተሰራጨ በኋላ የደቡብ ምዕራብ ኢትዮጵያ ሕዝቦች የማዕድንና የኢነርጂ ልማት ኤጀንሲ የሰላሳ ሁለት ማዕድን አውጪዎችን ፍቃድ መሰረዙን እንደሰማ ጠቅሶ ካፒታል ጋዜጣ ዘግቧል። ፍቃዳቸው የተሰረዘባቸው በክልሉ ከሚገኙ 58 ልዩ አነስተኛና 12 ባህላዊ የወርቅ አምራቾች መካከል አፈጻጸማቸው ደካማ ነው የተባሉት እንደሆኑም ዘገባው ጠቅሷል። በክልሉ በተያዘው በጀት ዓመት በስድስት ወራት ውስጥ 150 ኪሎ ሜትር ግራም ወርቅ ለማምረት ታቅዶ ከ75 ኪሎ ግራም በላይ ማምረት መቻሉን ተጠቁሟል። እንዲሁም 100 ሺህ ቶን ድንጋይ ከሰል ለማምረት ታቅዶ 50 ሺህ ቶን ብቻ እንደተመረተ ኤጀንሲው ገልጿል ተብሏል። ድንጋይ ከሰል የማምረት ፍቃድ ከወሰዱ ከ20 በላይ ያዎች መካከል ስራ የጀመሩ ስምንት ብቻ መሆናቸውን የኤጀንሲው መናገሩን ዘገባው አመላክተዋል። ደቡብ ኢትዮጵያ በአራት ክልሎች ከተከፋፈለ በኋላ ክልሎቹ እርስ በእርሳቸው ከፍተኛ ትርምስ ውስጥ ገብተዋል። በክልሎቹ መካከል የሀብት ክፍፍልና የማዕድን ሀብት ቅርምት ሽኩቻዎች እስካሁን ድረስ የቀጠለ ሲሆን አራቱም ክልሎች በበጀት ራሳቸውን ችለው መቆም ተስኗቸው ሰራተኛ ደሞዝ እንኳን በአግባቡ መክፈል አለመቻላቸው በተደጋጋሚ መዘገቡ ይታወሳል። ሱዳን ኤምሬትስን በዘር ማጥፋት ወንጀል ተባባሪነት በዓለም አቀፍ ፍርድ ቤት ልታቆማት ነው። ሱዳን በጠቅላይ ሚኒስትር አብይ አህመድ ወዳጅ ሀገር በተባበሩት አረብ ኤምሬቶች የዘር ማጥፋት ወንጀል ክስ መስርታለች። ሱዳን በሀገሯ የእርስ በርስ ጦርነት በዘር ማጥፋት ወንጀል ተባባሪ ናት ያለቻትን የተባበሩት አረብ ኤምሬትስን በዓለም አቀፍ የፍትህ ፍርድ ቤት ለማቆም ወስናለች። የተባበሩት አረብ ኤምሬትስ በዘር ማጥፋት ለሚወነጀለው የሱዳን ፈጥኖ ድራሻ ኃይል ድጋፍ እየሰጠች ነው ስትል ሱዳን ከሳለች። ኤምሬትስ ለፈጥኖ ድራሻ ኃይሉ አድርገው ወታደራዊ የገንዘብና የፖለቲካ ድጋፍ በምዕራብ ዳርፉር በሚገኙ የማሳሊት ማህበረሰብ የዘር ማጥፋት ወንጀል ተባባሪ ናት ሲል የሱዳን መንግስት ከሷል። የተባበሩት አረብ ኤሚሬትስ በበኩሏ የሱዳንን ውንጀላ ውድቅ በማድረግ ቀልብ ለመሳብ የሚደረግ ትርኢት በሚልም በአፋጣኝ ክሱ ውድቅ እንዲደረግ እሰራለሁ ብላለች። ኤሚሬትስ ፈጥኖ ደራሽ ኃይሉን በመደገፍ የሚቀርብባትን ክስ የምታስተባብል ቢሆንም በርካታ ማስረጃዎች እየቀረቡባት ነው። ለሁለት ዓመታት በዘለቀው የሱዳን የእርስ በርስ ጦርነት ተፋላሚ ወገኖቹ የሱዳን ጦርና ፈጥኖ ደራሽ ኃይሉ ጥሰቶችን በመፈጸም ተወንጅለዋል። ፈጥኖ ደራሽ ኃይሉ በዳርፉር አረብ ባልሆኑ ኗሪዎች ላይ የዘር ማጥፋት ወንጀል ፈጽሟል በሚል ክስ ቀርቦበታል። ሱዳን ለዓለም አቀፍ ፍርድ ቤት ባቀረበችው ክስ ላይ የተባበሩት አረብ ኤምሬትስ ግጭቶችን በማቀጣጠል እንዲሁም በምዕራብ ዳርፉር የዘር ማጥፋት ወንጀል የፈጸመውን ሚሊሻ ትደግፋለች ሲል የፈረንሳዩ የዜና ወኪል ኤኤፍፒቢ ዘግቧል። የተባበሩት አረብ ኤምሬትስ ዓለም አቀፋዊ የሆነ ጥሰቷ ላስከተለው ጉዳት ሙሉ ካሳን ጨምሮ በጦርነቱ ሰለባ ስለሆኑ ሰዎች ክፍያዎችን ልትፈጽም ይገባል ብሏል። ስማቸው እንዲገለጽ ያልፈለጉ የተባበሩት አረብ ምሬቶች ባለስልጣን በበኩላቸው በሱዳን ጦርነት ተወካይ በኩል በዓለም አቀፉ የፍርድ ቤት የቀረበውን ክስ ምንም አይነት ህጋዊ የሆነ ተጨባጭ መሰረት የሌለው ነው ብለዋል። ከዚህ አስከፊ ጦርነት ለማዘናጋት የተደረገ ሌላ ሙከራ ነው ሲሉም አጣጥለዋል። በዳርፉር ላይ የተጣለውን የጦር መሳሪያ ማዕቀብ የሚከታተሉ የተባበሩት መንግስታት ድርጅት ባለሙያዎች ቀደም ሲል የተባበሩት አረብ ምሬቶች በቻድ በኩል ለፈጥኖ ድራሽ ኃይሉ የጦር መሳሪያ መሳሪያ ታዘው አውራለች የሚለውን ታማኝነት ያለው እንደሆነ ገልጸው ነበር። የዓለም አቀፍ የፍትህ ፍርድ ቤት የሚሰጠው ውሳኔ በህጋዊ መንገድ አስገዳጅ ባይሆንም ጉልህ የሆነ ፖለቲካ ተጽዕኖ አለው። ለሁለት ዓመታት በዘለቀው የሱዳን ደም አፋሳሽ እርስ በርስ ጦርነት በ10 ሺዎች የሚቆጠሩ ኗሪዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ተፈናቅለዋል፣ እንዲሁም አገሪቱን ለከፋ ውድመት ዳርጓል። በዚህ ሳምንት መጀመሪያ ላይ በሰሜን ዳርፉር በተፈናቀሉ ሰዎች መጠለያ ጣቢያ ላይ በደረሰ ከባድ ጥቃት በርካታ ሰዎች ሳይገደሉ እንዳልቀሩ ተገልጿል። ኤልፋሸር ከተማ ወጣ ብሎ በሚገኘው ባቡ ሹክ የተጨናነቀ ገበያ ማክሰኞ ማምሻውን ለሁለት ሰዓታት ያህል ከፍተኛ ጥቃት እንደተፈጸመ የአካባቢው ባለስልጣናት ለቢቢሲ ተናግረዋል።